የሚያምር ከለር ያላቸው ቀጭን ልብሶች ናቸው። የተከበራችሁ የቻናላችን ተከታታዮች እንኳን ወደዚህ ቪዲዮ በሰላም መጣችሁ። ቀጭን ቀሚሶች ለምትወዱ በጣም የምትሆናችሁ ነች። በጣም ነው የምታምሩ ዛሬ ከኛ ጋር ስትቆዩ። አንዷ የሁለት አይነት ስፋት አላት። አንዷ ደግሞ በሲንግል ነች፣ አንዷ በዳብል ነው ማለት ነው። አዳዲስ የባህል አልባሳትን እናሳያችኋለን። በምዝ ወይም በዝርዝር የተሰራ ነው። እንደዚህ እንደምታዩት መነኑ በጣም ነው የሚያምረው። ዋጋው እንደምታውቁት ተመጣጣኝ የሆነ ዋጋ ነው ምንሰራላችሁ። ለዚህ ቻናል አዲስ ከሆናችሁ የምንገኘው በዜና ጥበብና ሽፎን ቤት ነው ማለት ነው። እንግዲህ በየመሃሉ የነጠለውን ስፋት ላሳያችሁ፣ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን ቀጥሉ። ዛሬ እንግዲህ የተዘጋጀውባቸው ቀጫጭን ያልኳቸው ቀሚሶች ናቸው። መነኖች ናቸው፣ የሚያማምሩ ቀጫጭን ይዤላችሁ መጥቻለሁ። ወደዚህኛው ልብስ የሄድላችሁ፣ በጣም የሚያማምሩ ቀጭን እና ቀይ ደስ የሚል የሚያምር ከለር ያላቸው ቀጭን ልብሶች ናቸው። ይሄኛው በቀይ ቡኒኝ የተሰራ ነው። ይሄኛው ደግሞ ምንድን ነው የሚባለው? ይሄ ከለር ወይነጠጅ መደቡ ወይነጠጅመደቡ ወይነጠጅ እና እንደውም ሌላው ከለሮች አሉት የሚያማምሩ ሶስት አይነት ከለር አለው። በጣም ነው የሚያምረው ዲዛይኑ። እዚጋ መዝጊያው ላይ ሻይን የሚያደረግ ነገርም አለው። እዚኛው ደግሞ መስቀል ዳር ላይ መስቀል መስቀሎች አሉት በቢጫና በሰባ አራት ቁጥር የተሰራ ነው። በጣም የሚያምር ቀሚስ ነው። ነጠላው ደግሞ እንደምታዩት እንደዚህ ስትላብሷት የምታምር የምታስውባችሁ ነጠላ ናት። በጣም ቆንጆ ናት። ከቀሚሱ ጋር ተመጣጣኝ የሆነ የነጠላ ሳይዝ፣ የጥለት ሳይዝ ያለው ነው። በጣም ያምራል። ለስላሴው ሽመናው ራሱ በጣም የሚያምር ውበት ያለው ልብስ ነው። እነዚህ እንግዲህ ዋጋቸው አልቆላቸው የሚያማምሩ ቀጭን ቀሚሶች ናቸው። ዋጋቸው 14 ሺ ብር። እሺ ወደዚትኛዋ ቀጭን ልብስ ሄድላቸው። እቺ ደግሞ በቡኒኝ የተሰራች የሚያምር ቡኒኝ ከለር ያላት መደቧ፣ እንዲሁም ፒንክ፣ ቀይ፣ ቢጫ ብዙ አይነት ከለሮች አሉት። የሚያማምሩ ነጭ አለ። በብዙ አይነት ከለር ያሸበረቀች ነች። ወይነጠጅ አለው ሰባ አራት ቁጥር መደቡ አለው በሻይን በጣም ነው የሚያምረው ልብሷ። እንግዲህ ልቅመብላ የተሰራች ቀጭን ቀሚስ ነች እቺ በቀጭን ጥልፍ በወራጅ ብትፈልጉ በወራጅ በአንገት ኦ ብትፈልጉ በአራት ማዕዘን ቢሰራላችሁ የምታሳምራችሁ እና ቆንጆ ቀሚስ ናት። በዛ ላይ መነኑ ደግሞ ቆንጆ መነን ነው፣ አርቡም ሰፊ ነው ተወዱታላችሁ። እቺ ቀሚስ እንግዲህ በአምስት አርብ ለምትፈልጉ በአምስት አርብ ቀጭን ቀሚስ ብዙ ጊዜ አምስት አርብ ስለምትፈልጉ፣ በአራት አርብ ብትፈልጉ በአራት አርብ፣ በእጅ ጥልፍ ብትፈልጉ በእጅ ጥልፍ አንገት ላይ ቀጠን ብላ እንዲሁም ደግሞ በማሽን ብትፈልጉ በማሽን እንሰራላችኋለን። ነጠላዋ እንደምታዩት እንደ ቀሚሷ ጥንቅቅ ብላ የተሰራች እያንዳንዱ ከለሮች የገቡበት ዲዛይኖች ሁላቸውም አሉ እዚጋ። ያንዳንዱ ብዙ አይነት ከለር ነው ያለው። ብዙ አይነት ከለር ሲኖረው ደግሞ ቀሚሱ ዲዛይኑ ውበቱም ይኖረዋል ማለት ነው። ይህም በእጅ ጥልፍ ቢሰራ የእጅ ጥልፍ በነገራችሁ ያለ ንቅሳት ስለማይሰራ እነዚህ ንቅሳቶች በእጅ ጥልፍ ተነቅሰው ሲሰራላችሁ በጣም የምትወዱት ቆንጆ ቀሚ ስለሚሆነው በማሽን አስራሁለት ብር እንሰራላችኋለን በእጅ ጥልፍ ስትፈልጉ ደግሞ የእጅ ጥልፍ ዋጋ ወተን እነግራችኋለን ማለት ነው። ወደ ችኛ ቀጭን ቀሚስ ሲሄድላችሁ ደግሞ ችኛዋ የምታምር በፒንክ ዚጋ ፒንኮች አሉት በቢጫ ሻይን አለው በወርቀ ዘቡ ያሸበረቀ በጣም የሚያምር ቀይ ከለር አለው፣ ወይነ ጠጅ አለው፣ ብዙ አይነት ከለሮች አሉት። ቢጫም አለው። ሰባ አራትም ዚጋ ልጅ ተነቅሶለታል መደቡ ላይ እንግዲህ። በአራት አር ብትፈልጉ በአራት አር ብትፈልጉ በአምስት አር ተሰርቶ አልቆለት እንሰራላቸዋለን። በአራት ማዘን ኦ እንደነገርኳችሁ ወራጅም ማድረግ ይቻላል። ልኬታችሁን በደንብ ተለክታችሁ ትልኩልን በሸፒ እንሰራላቸዋለን። መነኑ እንደምታወስ ደግሞ መነኑ ቆንጆ መነን፣ ሁለት ታይም መነን ነው ነጠሏም እንደምታዩት ከቀሚሷ ጋር እኩል የሆነ የጥለት ሳይዝ ያላት ነች። በጣም ታምራለች። ለስላሴው እያንዳንዱ የተቀመጠበት ዲዛይን በጣም ነው የሚያምረው። ንቅሳቶቹ እዚህ ጋር አሉት። በመስቀል የተነቀሱት ያምራሉ። እንግዲህ እንደዚህ ጣል አድርጋችሁ ለምትለብሱ ደግሞ ሁድ ሁድ ቀሚስ ለምታዘወትሩ እህቶችም እናቶችም ይሆናል ቀሚስ ደግሞ በጣም ለምትወዱ ሰዎች ቀጠን ያለ ቀሚሶች ስለማይሰለችው ዘወትር ብትለብሷቸው አይሰለችም። ትልቅ ጠልፍ ሲሆን ነው የሚከብደው ዘወትር ለመልበስ ፕሮግራም ሳጠብቁ። እንግዲህ አመት በዓልም እያለ አልፏል። እዚህ በኋላ ያዘቦት የምትለብሷቸው ቀሚሶች ናቸው ብዬ ነው ያመጣሁላችሁ። እንግዲህ በአራት ፓር አልቆላት በፈለጋችሁ የአንገት ዲዛይን በወራጅም ቢሆን አስራ አራት ሺህ ብር እንሰራላችኋል። ወደዚህኛዋ ቀጭን ቀሚስ ሲሄድላችሁ ደግሞ መደባ በጎመኔና በቢጫ እንዲሁም በሰባ አራት ቁጥር የተሰራች ነች። ቀይ ከለር አለው። አራት አይነት ከለሮች ነው ያሉት። በንቅሳት መስቀል መስቀል ተሰርቶልቻል እዚ ጋ በጣም ነው የሚያምሩት። መዝጊያው ላይ ያሉት ዲዛይኖችም በጣም የሚያምር ፈርጥ የሚመስል ዲዛይኖች አሉት። ዳርዳር ላይ በጣም ነው የሚያምረው። እንግዲህ እንደምታዩት የጥለቷ ስፋት በጣም ቀጭንም በጣም ጠባብ ማይባል መካከለኛ የሆነ የጥለት ስፋት ያላት ናት። እች እንግዲህ በወራጅ ብትፈልጉ እንደነገርኳችሁ በወራጅ አንገት ላይ ቀጠን ባለ ዲዛይን ፈልጉ እንደዛ ይሰራላቸዋል። እንግዲህ በየመሀሉ የነጠለውን ስፋት ላሳያችሁ ይህ እንደምታዩት እንግዲህ የነጠለው ስፋት እንደዚህ ትልቅ ነው። ሁለት ከሀያ በላይ ነው አርቡም ሰባ ይሆናል። ስለዚህ ባዘቦት ቀን ቤተክርስቲያን ብትሄዱ ታላብሳችሁት ብትሄዱ ሰፊና በደንብ የሚያላብሳችሁ ነጠላ ሳይዛለሁ በአራት አር ይሄ አልቆለት አስራ አራት ሺ ይችኛዋ ደግሞ ቀጭን ቀሚስ እንደምትታት በጣም የምታምር ቆንጅዬ በሰባ አራት ቁጥርና በሻይን ወርቀ ዘቦ በፈርጥ በፍርጥ የተሰራላቸው ናት። በጣም ነው የምታምረው። ዳር ዳር ላይ ደግሞ ቀጭን በወርቀ ዘቦ ተሰርቶላታል። ከታችና ከላይ መደቦች ሰባ አራት ና ሻይንም ሰባ አራት ቁጥሮች አሉት። በጣም ነው የሚያምረው። ፈርጦቹ ማልማል ላይ ያሉት መስቀሎች፣ ዲዛይኑ፣ አቀማመጧ በጣም ነው የምታምረው። እቻሁን ለምትወድ ቀጭን ቀሚሶች ለምትወዱ በጣም የምትሆናችሁ ናት። በጣም ነው የምታምረው። እና እቺ በአራት አርብን በአምስት አርብን ብታሰሯት እንደፈለጋችሁት መሰራት የሚችል ቀሚስ ናት። በወራጅ ብታስቡ በአራት ማዕዘን ኦ ብትፈልጉ መሆን የሚችል ቀሚስ ነው። ነጠላ እንደምታዩት ደግሞ እንደዚህ ጣል አድርጋችሁት ለብሷት የምታምር ከለሮቹ፣ አገባቦቹ፣ ያንዳንዱ ንቅሳቶች በጣም ነው የምታምረው። እንግዲህ ሁድሁድ ቤተክርስቲያን ለምትፈልጉ እንዲሁም በዘቦት ቀሚስ ለምታዘውትሩ የሚሆናችሁ ቆንጆ ቀሚስ ነው። እንግዲህ አልቆላት 14 ሺ። ወደ እችኛዋ ቀሚስ ሲሄድላችሁ ደግሞ እችኛዋ በቀይ በቢጫ እንዲሁም ከለሮቹ እያንዳንዶቹ ወይነ ጠጅ ሰባ አራት በመስቀል እንግዲህ፣ ሰባ አራት ቁጥር በጣም ስለሚያሳምር ከእያንዳንዱ ቀሚስ ሰባ አራት ቁጥር ማለ አል ይደረጋል። በጣም ነው የሚያምረው። እንግዲህ ይሄ መደቡ ዝብርቅርቅ ያለ ከለር ስለሆነ ሰፊውን ከለር የሚወስዱት እያንዳንዳቸው ያለው መደብ ነው። ወይነ ጠጅም ቀይም ቢጫም እያንዳንዳቸው ሰፊ ሰፊ ከለሩ መደቡን ይዘውታል። በጣም ነው የሚያምረው። ከታችና ከላይ ያለው ንቅሳት በጣም ያምራል። መስቀል መስቀል አሉት። መስቀሎቹ ደግሞ በሚያማምር በራሳቸው በቢጫም ካለ በቢጫ በሰባ አራትም እንዲሁም በቀይም ተሰርቶለታል። በጣም ነው የሚያምረው። የጥለቱ ስፋት ደግሞ እስካሁን ካሳዩዋቸው ትንሽ ሰፋ ትላለች። በጣም ታምራለች። ቻውን አንገት ላይ በፈለጋችሁ ዲዛይን ይሰራል፣ በወራጅ ይሰራል፣ እንዲሁም በተላላፊ ይሰራል። እጅ አጓጉል ብትፈልጉ እጅ ሙሉ መሰራት የሚችል ነው። ነጠላዋ ደግሞ እንደምታያት እንደዚህ ጣል አድርጋችሁ ስትለብሱት የሚያምር የሚያሳምራችሁ እያንዳንዱ ነጠላ ጣል እያርኮ ማሳያችሁ ውበቱ እንድታዩት ነው። ይሄ እንግዲህ በአራት አርብ አልቆለት 13 ወደዚችኛ ቀሚስ ሄድላችሁ ችኛዋ ቀሚስ እንግዲህ በሁለት አይነት ደረጃ የተሰራች ነች። አንዷ የሁለት አይነት ስፋት አላት፣ አንዷ ደግሞ በሲንግል ነች፣ አንዷ በዳብል ነው ማለት ነው። በዳብል ሰፋ ይላል። ሰፋ ያለውን ለምፈልጉ ይሄ መሆን ይችላል። ባንዷ በሲንግሏ ቀጠን ለምፈልጉ፣ በጣም ቀጭን ለምፈልጉ ደግሞ እቺ መሆን ትችላለች። በጣም ነው የሚያምሩት እንደምታያቸው። ዲዛይኖቹ ሻይኑ አገባቡ እያንዳንዱ የከለሩ ዲዛይን የገባበት በጣም ነው የሚያምረው። ቀሚሱ እንዲያምር አድርጎታል። በጣም ነው የሚያምረው ልስላሴው። እያንዳንዱ ጥልፍ የተቀመጠበት በጣም ነው የሚያምረው። እንግዲህ ሁለቱም ዋጋቸው ተመሳሳይ ነው። ይሄኛውን ለምፈልጉ ይሄኛው በሰፊው፣ በቀጭን ለምፈልጉ በቀጭን ይሰራል። ዋጋው እነዚህ ያልቆላቸው አስራ ሶስት ሺህ ብር ነው ማለት አስራ ወደዚችኛዋ ቀጭን ቀሚስ ሄድላችሁ ደግሞ በቡንኝና ፈዛዛ ፒንክ የተሰራች ቀሚሳችን ነች። በታች ከላይና ከታች በቡንኝና ፈዘዝ ባለ ፒንክ ተነቅሶለታል። እዚጋ ደግሞ መስቀል መስቀሎች አሉት። መሀል መሀል ላይ በደቃቀው መስቀል የሚመስሉ ነገር መስቀል መባል አይችልም፣ የሚመስሉ ነገሮች አሉት መሀል ላይ ዲዛይኖቹ በጣም ነው የሚያምሩት። ከለሯን ቦልት ከረር ስለተሰራች በጣም ነው የምታምረው። ልቅም ብላ የተሰራች ልብሳችን ነች። እንግዲህ በአራት አርባል አልቆላት ስታዩት፣ በአምስት አርብም የምትፈልጉ መሰራት ይችላል። ቆንጆ ልብስ ነው። መነኑም እንደምታዩት ሁለታይም መነን ነው። ቆንጆ የምትወዱት አይነት ለስላሳ መነን አለው። ይህ እንግዲህ ሁሌ እንደምናገራችሁ ከውስጥ መነንና ማገባበሪያ ደረበን እንደምንሰራላችሁ ሁሌ የምንናገራለን። እንደዛ ሲሰራ ቆንጆ የምትወዱት ልብስ ነው የሚሆነው። ዋጋዎችም አልቆላት አስራ ሁለት ወደዚህ ችኛዋ ልብስ ይሄድላችሁ። ችኛዋ ደግሞ መደቧ ፒንክ ፈዛዛ ፒንክ ሻይን በወርቀ ዘቦ ፒንክ የተሰራሽ ነች። እና ደግሞ በሻይን ቡኒኝ የተሰራሽ ነች፣ ደመቅ ባለ ቡኒኝ። እዚህ ጋር እንግዲህ ቡኒኝ እና ምንድነው ፒንክ፣ ቡኒ፣ ፒንክ እየሆነ ንቅሳቶቹ በሁለተኛ ከለር ተሰርቶለታል። መሀል ላይ ያሉት ዲዛይኖች ደግሞ ልብ ቅርጽ የምትመስል የሚያምር የልብ ቅርጽ ዲዛይን አለው መሀል ላይ በጣም ነው የሚያምረው። የሚያምር ከለር አለው። ይሄ እንግዲህ አልቆ ስታዩት ደግሞ ጥንቅቅ ብሎ የምትወዱት ልብስ ነው የሚሆነው። ብትፈልጉ አንገት ላይ ቀለል ባለ ዲዛይን መሰራት ይችላል። በወራጅ ብትፈልጉ በወራጅ መሰራት የሚችል ልብስ ነው። በእጅ ጥልፍ ብትፈልጉ በእጅ ጥልፍ፣ በማሽን ብትፈልጉ በማሽን እንሰራለን። ቀጭን ጥልፍ ደግሞ ደስ የሚለው ተሎ ይደርሳል። ጥልፉም ያን ያክል ስላልሆነ የምንጠልፈው ጥልፍ ሽመናው ቀጠን ያለ ስለሚሆን በፈለጋችሁት ሰዓት ተሎ ይደርስላቸዋል ማለት ነው። በአምስት ሀርብ ነው የምትሰራላችሁ። መደቡ ውስጡ እንደምታዩት ጥንቅቅ ብሎ የተሰራ ቆንጆ ልብስ ነው በአምስት አርብ እንግዲህ አልቆላት ስታዩት ምን ያክል ቆንጆ እንደምትሆን መገመት ነው የነጠለው ስፋት እንግዲህ በየመሀሉ ላሳያችሁ ትልቅ እና ልትላበሱት እማያንስ አይነት የነጠላ ሳይዝ አለው አርቡም ሰፊ ነው እንደምታዩት ሰፊ አርብ አለው ሰፊ አርብ ሲባል ሲሆን ከኋላ ስትላበሱት አያጥርም ከኋላ በደንብ ያላብሳችኋል ይሄ ዋጋው እዚህ አልቆላት 1400 ወደ ዚችኛዋ ልብስ ሄድላችሁ ደግሞ መደቧ እርሳስ ከላል በእርሳስ ከለር የተሰራች ነች። እርሳስ ከለሩ በሻይን ወርቀ ዘቦ ያሸበረቀች ነች። እዚህ ጋር ደግሞ ቀይ ያሉት መደብ ላይ ዲዛይናቸው በቀይና በቡኒኝ የተሰራች ነው። መሀል ላይ ደግሞ ደቃቃ በንቅሳት እንትን አለው፣ ቢጫ ከለሮች አሉት፣ በጣም ነው የሚያምረው። መዝጊያው ላይ ደግሞ በቡኒኝ የተነቅሶለታል። በቡኒኝ ከለር በጣም የሚያምር ጣልጣል ያሉ እዚህ ጋር ዲዛይኖቹ በጣም ነው የሚያምሩ ጥልፎቹ አሁን በዚች ባለችው ዲዛይን ጥልፉ ቢወጣለት አንገት ላይ በወራጅ ቢወጣ አለ የሚያምር ልብስ ነው የሚሆነው። ዋጋው እንደምታውቁት ተመጣጣኝ የሆነ ዋጋ ነው ምንሰራላችሁ። እንደዚህ አልቆለት 13000 ወደዚህኛው ልብስ ደግሞ ሲሄድላችሁ ይሄ ምዝ ልብስ ይባላል። ምዝ ይባላል፣ ምክንያቱም መነኑ መሀሉ በምዝ ወይም በዝርዝር የተሰራ ነው። እንደዚህ እንደምታዩት መነኑ፣ አዎ በጣም ነው የሚያምረው። ይሄ አልቆለት ገበር መነን ተደራርቦ ሲሰፋለት ይሄ ነገሩ ስለሚሸፈን በውስጥ ስለሚሸፈን ይሄ በላይ ዲዛይኑ በላይ ስለሚወጣ በጣም የሚያምርና ቆንጆ ልብስ ነው የሚሆነው። በዛ ላይ ጥለቶቹ ደግሞ ልቅ ምሎ የተሰራ በሰባ አራት ቁጥር እች የተሰራች ነች። ችኛዋ ደግሞ በቡኒኝ ዚቅ ያሉ ዲዛይኖች በጣም ነው የሚያምረው። ይሄ ልብስ በነገራችን ላይ ብዙ አይነት ከለሮች አሉት። ችኛ ልብስ እችም ሌላ ከለሮች አሉት። አብሽ ከለር ነው ይሄኛው። ይሄኛው ደግሞ ሰባ አራት ነጻ ያለ ሰባ አራት ነው። ዚጋ ንቅሳቶቹ ያምራሉ። ይሄ ልብስ አልቆለት እንግዲህ ብዙ ሰው ያውቀዋል፣ የምናውቀው ነው። በጣም ነው የሚያምረው። አልቆልስ ስታዩት ደግሞ እንደዚህ እንደምታየው ተዘርዝሮ አይቀርም ማለት ነው። ምክንያቱም ውስጥ ላይ ምን አለው? ገበራ አለው። መንን ይደረብለታል ምንም የማያስቸግራቸውን ልብ ስለሚሆነው ውበት ብቻ ሳይሆን አይበተንም ለማለት ፈልጌ ነው። ይሄ ውስጡ አይዘረዘርም፣ ስለማይዘረዘር ቆንጆ ልብስ ለሚሆኑ ተወዱታላችሁ። ይቺ በወራጅ ብትሰራ እንዴት እንደምታምር ይችኛዋ ደግሞ አንገት ላይ ቀጠን ባለ ዲዛይን የምታሰሯት የሚያምር ልብስ ነው የሚሆነው። እነዚህ ሁለታቸው እንግዲህ ተመሳሳይ ዲዛይን አላቸው። ዋጋቸውን እነዚህ አልቆለት 14 ወደ ይችኛዋ ልብስ ሄድላቸው። በጣም የሚያምር ቆንጆ ዲዛይን ያላት ልብስ ነች። አብዛኛውን ቢጫ ሻይን የበዛበት ነው። ቢጫ ሻይን ወርቀዘቦ ዘቦ እዚጋ መሀል መሀል ላይ እና ንቅሳቱ ላይ ስላለ ደመቅ ብሎ ይታያል። እዚጋ ደግሞ ጎመን ያለው ጠቆር ያለው ጎመን ያለው በጣም ታምራለች። ይህችም ቀሚስ ንቅሳቶቿ ታች ላይ ያሉ ዶዶቶቹ ልብሶቿ እንዲያምር አድርጎታል። ንቅሳቶቹ በዶት ነው የተሰሩት። እያንዳንዳቸው ከሎች በዶዶ በዶት ተሰርቷል። ነጠብጣብ ሆኖ ተሰርቶለታል። ይሄ እንግዲህ በአራት አርብ ማነው፣ በአምስት አርብ አልቆለት፣ አምስት አርብ ነው ቀሚሱ። በአምስት አርብ አልቆለት ቆንጆና የሚያሳምራቸው ሰፊ ቀሚስ ለሚሆነው ዋጋው አስራ ሶስት ሺ ወደ ስችኛ ልብስ ሄድላችሁ። መደቡ በቤጅ ከለር የተሰራ ነው መሀል ላይ ደግሞ በቀይና በወርቀ ዘቦ ቡኒኝና ቢጫ ወርቀ ዘቦ ተሸርቦ የተሰራ ነው። እዚህ ጋ መሃል ላይ መሃል ላይ ደግሞ ቀዮች በሁለት አይነት ከለር የተሰራ ነው። ዲዛይኖቹ እዚህ ጋ ያለው ዲዛይኖች ልብሱን ውበት ሰጥቶታል። አራት የሆኑ የዲዛይን አቀማመጥ አላቸው። ይሄ እንግዲህ አንገት ላይ እነዚህ ዲዛይኖች ተጠልፎ ሲወጡ ወይም በወራጅ ቁም አርጋችሁ አራት ማዘን ማርጋችሁ ብታሰሩት የሚያምር ልብስ ነው የሚሆኑ። መነኑ እንደምታየው ሁሌ እንደምንነግራችሁ ቆንጆ መነን፣ ሁለታዊ መነን ነው። ዋጋውም አስራ ሶስት ሺህ እኛ ልብስ ሄድላችሁ። መደቧ ቀይ ቡኒ የሚባለው ስድስት ቁጥር፣ እኛ ስድስት ቁጥር እንለዋለን በቀይ ቡንኝ የተሰራ ልብሳችን ነው መደቡ። መሀል መሀል ደግሞ ዲዛይኖቹ ብዙ አይነት ከለሮች አሉ። ቢጫ አለው፣ ሰባአራት አለው፣ ብርቱካን ከለር አለው። የሚያማምሩ ከለሮች አሉት። ንቅሳቶቹ ደግሞ እዚጋ ንቅሳቶቹ በጣም የሚያምር በነጭ ንቅሳት ተሰርቶለታል። በጣም ነው የሚያምረው። ይሄ ቀሚስ እንግዲህ በአራት አርብ አልቀውለት የምትወዱት ልብስ ነው የሚሆኑ። የነጠላው ስፋት በጣም ትልቅ በጣም ትልቅ አርቡ ሰፊ የሆነ የነጠላ ሳይዝ አለው እንደፈለጋችሁ ቤተክርስቲያን ብትሄዱ ፕሮግራም ላይ ብትሄዱ፣ እንደፈለጋችሁ ያላብሳቸዋል ጥንቅቅ ብሎ አልቆለት። ይሄም ዋጋው 13 ሺ። ወደዚህኞቹ ቀጭን ልብሶች ሲሄድላችሁ ደግሞ እቺ የምታምር በመደቡ በጎመን የተሰራ ቀጭን ልብሳችን ነች። ችኛዋ ደግሞ በፒንክ በብዙ አይነት ከለር መደቡ ይሄ ነው አይባልም። ብዙ አይነት ከለሮች አሉት ፒንክ አለው ሰማያዊ ያለው ሶስት አይነት የከለር ዲዛይኖች አሉት። ዳር ዳር ላይ ደግሞ በጥቁር ተሰርቶለታል በጥቁር ንቅሳት። ብቻዋን በወራጅ ብታሰሯት በእጅ ጥልፍ ብትሰራ በጣም ቆንጆ ልብስ ነው የምትሆነው። ይችኛዋ ደግሞ በፈለጋችሁ ፈልጉ፣ አራት ማዕዘን ፈልጉ፣ ኦ አንገት ላይ ቀጠን ባለ ዲዛይን ብታሰሩት ቆንጆ ልብስ ስለሚሆነው ዋጋዎች ያልቆላት አስራ ሁለት ሺ። ይችኛዋ ዋጋዋ እንደዚ እንደዚህ ያልቆላት አስራ አንድ ሺ ወደዚህኛ ቀጭን ቀሚስ ሄደላችሁ ደግሞ መደቡ አብሽ ከለር አብሽ ከለር እና እያንዳንዶቹ ደግሞ ውስጥ ውስጣቸው ላይ የተለያዩ ከለሮች አሉት ብዙ አይነት በአምስተኛ ከለር መሀሉ ተሰርቶለታል። ዲዛይኖቹ ሻይን በነጭ ሻይን አለው፣ ቢጫ አለው፣ ሰማያዊ አለው፣ አረንጓዴ አለው። ሰባ አራት እንዳልኳቸው ሰባ አራት ቁጥር አለው በሚያምር ቀይ ስድስት ቁጥር እዚጋ አለው ተሰርቶለታል። በጥቁርም አለው። እች እንግዲህ ባራታር አምስት አርብ ነው ልብሱ። በአምስት አርብ በምፈልጉ በአምስት አርብ ይሰራል። በአራት አርብ በምፈልጉ ደግሞ በአራት አርብ ይሰራላቸዋል። እቺ በወራጅ ብትፈልጉ በወራጅ ቆንጆ ሁና ትሰራላቸዋለች። ለወራጅ ታመቻለች። ቀሚሷ ቀጠን ያለች ስለሆነች ለወራጅ ምቹ ነው የምትሆነው። ዲዛይኖች ደግሞ የሚያምር ከለር አለው። የሚያምሩ የምትወዱት ከለር አለው። ዋጋው አልቆላት፣ እቺ አስራ አራት ሺ። ወደዚ ችኛዋ ልብስ ሄድላችሁ ደግሞ እችኛ የምታምር ቆንጆ ልብስ ናት። እችን ልብስ በነገራችን ላይ ደጋግመን ሰርተናታል። ልብሷን ሰው ይወዳታል። በአምስት አርብ ስለሆነች ብዙ ጊዜ ሰው ያዘናል። አምስት አርብ ነች። እቺ ጋር ብርቱካን ከለር እና ጠቆር ያለ ጎመን ከለር አሉት። ወርቃማ ንቅሳቶች አሉት። መሀል መሀል ላይ ፈርጦች አሉት። በወርቃማ ዳርዳሩ ላይ ደግሞ መስቀል የሚመስሉ የሚያማምሩ ዲዛይኖች አሉት። መዝጊያው ላይ ከላይም ከታችም በጣም ነው የሚያምረው። መነኑ በዛ ላይ ምቹ ነው። ለስለስ ያለ መነን ስለሆነ ሰው በጣም ይወደዋል። ይሄ ለስላሳ ሁለት ታይ መነን ነው። ይሄ ዋጋው አልቆለት እንግዲህ 14000 ብር ነች። 14000 ወደዚችኛዋ ልብስ ሄድላቸው መደቧ ስድስት ቁጥር በሻይን ወርቀ ዘቦ ሻይን ተወሱሰ የተሰራች ነች። መደቡ ስድስት ቁጥር ሆኖ ሻይንም አለው ወርቀ ዘቦ ሻይን ስድስት ቁጥሮች አሉት። መደቡ ደግሞ እዚህ ጋር ደግሞ ወይነጠጅ ሆኖ ፈዛዛ ወይነጠጅ አለው። ደመቅ ያለው ነጠጅ አይደለም። ሻይኖች አሉት። በወርቅ በወርቃማ ነጮች አሉት። ዳር ዳር ላይ በነጭ ንቅሳት ተሰርቶለታል። እዚህ ጋር በጣም ነው የሚያምረው ዋጋዋ እንግዲህ እጅግ በዚህ አልቆላት፣ አስራ አራት ሺህ ብር ነች። ችኛዋ ልብስ ደግሞ እስካሁን ካሳዩችሁ ሰፋ ትላለች፣ ትንሽ ያ መካከለኛ ጥለት ስለሆነች ነው የማሳያችው። እዚህ ጋ ባሉት ከለሮች ብዙ አይነት የከለር ዲዛይኖች አሉት። የሚያምር ከለር አለው። ደመቅ ያለ ፒንክ አለው። እዚህ ጋ ሰማያዊ አለው፣ ወይንጠጅ አለው። ብዙ አይነት ከለሮች አሉት። ሰባ አራት አለው ዳር ላይ በጣም የሚያምር ልብስ ነው ንቅሳቶቹ እዚህ ጋር ያሉት ንቅሳቶቹ እያንዳንዶቹ ዲዛይኖች በጣም ነው የሚያምሩ ውስጡም በደንብ ስታዩት ዲዛይኑ ልቅም ብሎ የተሰራ የሚያምር ከለር አለው ይሄ በአራት አርባል ቆለት እንግዲህ የምትወዱት ልብስ ነው የሚሆነው ይሄ አንገት ላይ በፈለጋችሁ ዲዛይን ብታሰሩ ትወዱታላችሁ ስንሰራ ሁሌ እንደምንነግራችሁ በውስጥ መንህና ገበር ደርበን ነው የምንሰራላችሁ በዚህ ተማመኑ እዛ ላይ ደግሞ ይሄን ሸፍነን ነው የምንሰራላችሁ ውስጥ ላይ ያለው ምክንያቱም ጫማ ምናምን እንዳይጎትተው ማለት ነው መነኑ በጣም ቆንጆ ነው። ዋጋው አልቆለት 15 ሺ። ይህን ቪዲዮ ከመጀመሪያ እስከ መጨረሻ ካያችሁት ቀጫጭን ጥለቶች አዘውትራችሁ የምትለብሷቸው ዋጋቸው ተመጣጣኝ የሆነ አልባሳትን አሳይተንበታል በዚህ ቪዲዮ ማለት ነው። እስከ መጨረሻው ካያችሁት ደግሞ እንግዲህ የምትወዱትን ልብስ አግኝታችኋል ብዬ አስባለሁ። የምትወዱትን ልብስ ካገኛችሁ ደግሞ በተቀመጠው ስልክ ቁጥር እየደወላችሁ ኦርደር ታደርጋላችሁ። የትኛውም የዓለም ክፍል ላይ ብትሆኑ ጥንቅቅ አርገን ሰርተን በያላችሁበት እናደርስላችኋለን ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ሳምንት እንመለሳለን።